ቤተሰብ ይሄንን ያልተጠቀመ ሰው በጣም የተበደለ ነው። አንድ ነገር ልንገራችሁ፣ ህንዶች ብዙ ጊዜ የዛሬ ዓመትም የሚመጣ ዓመትም የዛሬ አምስት ዓመትም አንድ አይነት መልክ ነው ያላቸው። አያረጁ፣ የሚያምሩ ጽድት ያለ ቆዳ የሚኖራቸው ሆሊውድ ላይ የሚሰሩ አርቲስቶች በተለይ አይታችሁ ከሆነ በየዓመቱ ህፃን ናቸው። ምን እንደሚጠቀሙ ልንገራችሁ። ለእናንተ የማልሆነው ነገር የለም። ዛሬ ተጠቅሜው ራሴን ማመን ያቃተኝ በጣም ቆዳ የተሸበሸበ ቆዳንማ፣ ውጥር ነው የሚያደርገው። ቦቶክስ፣ የተፈጥሮ ቦቶክስ። ሰው ገንዘብ ከፍሎ ነው አይደል ቆዳውን የሚወጥረው ሰርጀሪ የሚሰራው። ይሄኛው ግን አንቲ ኤጀንት ነው፣ በቃ አንቲ ኤጀንት እንዳታረጁ ነው የሚከላከለው። በጣም ቆዳ ያጠራ፣ ብጉር ያጠፋ፣ ጠቋቁር ነገር ያነሳ፣ ሁሉ ነገር በቃ ኮምፕሊት ነው። ሰርታችሁ ተጠቀሙ። ሙሉ ቪዲዮን እዩት፣ ሳምሪ ሾው ብላችሁ ገብታችሁ እዩ የት ነው ወዴት ነው? አትከራከሩ፣ ስሩ፣ ተጠቀሙ። አመሰግናለሁ። በሉ አመሰግናለሁ። ተከበራችሁ። የሳምሪ ቤተሰቦች እንደምናችሁ፣ እንደምን ከረማችሁ አለው። እግዚአብሔር ይመስገን። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ቤተሰብ ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎቻችሁ ሼር ላይክ ኮመንታችሁ አይለኝ ይላለሁ። በቀደም በሰራሁላችሁ ቪዲዮ ላይ የሚገርም የሚገርም በቀ ለውጥ አግኝታችሁበት በጣም ደስ ብሎኛል። ቴንኪዩ። እናንተም እንደዚህ ስትጠቀሙ እኔ በሞራል ነው የምሰራው። ዛሬ ደግሞ ይዤላችሁ የመጣሁት ሕንዶች፣ የህንድ ወሊውድ የሚሰሩ አርቲስቶች በብዛት አይታችሁ ከሆነ ከአመት አመት ከአመት አመት አያረጁ። የዛሬ አመት ካየሻት የዛሬ አምስት አመት ብታያትም ተመልሰው ያው ነው ውበታቸው፣ የቆዳቸው ማማር፣ የፊታቸው ወዝነት፣ ውበታቸው። ሚስጥሩን እነግራቸዋለሁ ምን እንደሚጠቀሙ ማለት ነው። ከቻላችሁ በሳምንት አንድ ጊዜ ብቻ ብትጠቀሙ እራሱ ዋው የሚገርም ለውጥ ነው የሚሰጠው። በአንድ ጊዜ ራሱን ለውጡን ታዩታላችሁ። በአንድ ጊዜ ራሱ ማለት ነው። በጣም ቆንጆ ነው። ለቆዳችን ውበት ይሰጠዋል፣ ጥራት ይሰጠዋል። ጽድት ያለ ቆዳ እንዲኖረን ያረጋል። ትልቁ ሜን ፖይንት ደግሞ እንዳያረጅ ብዙዎቻችሁ አንጃ አታረጅ እን ላረጅ ነው እንዴ ንን ሁሉ እሰራላችሁ። ታዲያ ራሴን ለመጠበቅ ነው ነው ኃጢአት አይደለም። ራስን ባለው መንከባከብ ማለት ነው። ኃጢአት የሚሆነው የሆነ ነገር አምጥተሽ ቆዳሽን ስትቀይሪ፣ ሰርጀሪ ስትሰሪ እግዚአብሔር የሰጠሽ ላይ አንተ የሰጠኝ ተሳስተ ነው ብለሽ ሌላ ነገር አምጥተሽ ስተኪ ነው ገላሽ ላይ። ይሄ ኃጢአት ነው ይባላል። በተረፈ ግን ባለሽ ነገር ውበትሽን መጠበቅ ምንም ኃጢአት አይደለም። እንደኔ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ እንሄዳለን። ሁላችሁም ተጠቀሙ፣ በጣም ትደሰታላችሁ። ዛሬ በተለይ እንደዚህ ፕሮግራም ካለባችሁ ተጠቀሙት። ዋው ቆዳ ሙሽራ ነው የሚመስለው ማለት ነው። መጀመሪያ የምጀምረው ሙዝ ነው። እልጠው አለው ብዙ ፕሮሰስ አለው። በጣም ብዙ የምቀመመው ነገር ስላለ ሙሉ ቪዲዮን ለማየት ሞክሮ። መጀመሪያ ሙዙን እልጠውና እና ተመልሼ በእንደዚህ አይነት መልኩ ቆራርጨዋለሁ ማለት ነው። ማሽን ውስጥ ጨምረውና መጀመሪያ ሙዙን እፈጨውና ተመድሽ ይመጣለው ማለት ነው። እዚህ ውስጥ እንፈጨዋለን ምንም ሳንጨምር፣ ክሬም እንዲሆን ማለት ነው። የተፈጨው ሙዝ በትንሹ ነው የምሰራው ለራሴ ስለሆነ ጥሬ ስለሆነ ሙዙ ያው ትንሽ አስቸግሮኛል ለመፍጨት። ኦኬ አሁን እዚህ ደቀቀ። አሁን እዚህ ላይ ነው ትልቁ ነገር። ምን ምን እንደምጠቀም ልብ ብላችሁ እዩ። ሙዙ ላይ ምን እንደምጠቀመው ይሄንን ቡና አንድ ማንኪያ አጠቀማለሁ። ቡና ያስፈልገናል ማለት ነው። ይሄኛው ነው እኔ የምጠቀመው። በጣም ቆንጆ ነው ለቆዳ ከዛ የኦሊቬራ ጄል እዚህ ላይ እጨምራለሁ ማለት ነው። አንድ ማንኪያ ቡና መጀመሪያ ላርግ። የሚገርም የሚገርም ለውጥ ነው የሚሰጣቸው። እኔ በጣም ወድጀዋለሁ። አንድ ማንኪያ ቡና ማንኪያ ኦሊቬራ ጄል ኦኬ ያስፈልገናል። እዚህ ላይ የምጠቀመው አንድ ማንኪያ የሩዝ ዱቄት ካላችሁ የሩዝ ዱቄት የሩዝ ዱቄት ከሌላችሁ የሽምብራ ዱቄት ከሁለቱ አንዱ ነው የምትጠቀሙት። ሌላ መቀላቀል አይቻልም ለውጡን ለማግኘት የሻይማንኪያ የሻይ ማንኪያ የሽምብራ ዱቄት እጠቀማለሁ እዚህ ላይ ማለት ነው። እኔ የሩዝ ዱቄትም አለኝ ግን የሽምብራ ዱቄት ነው የምመርጠው። ክሬም እስከሚሆን ድረስ እናዋህደዋለን። የሚገርም ለውጥ ታገኛላችሁ። ግድ የላችሁም፣ ምንም የምትከስሩት ነገር የለም፣ ግን የምትጠቀሙት ነገር አለ። ከዚህ የህንድ እንስቶች በብዛት ከዚህ ማስቆጪ አይጠቀሙም ሰርች ማድረግ ትችላላችሁ። በቀላሉ ማለት ነው። በጣም አሪፍ ነው። ክሬም እስከሚሆን እናማስለዋለን። አሁን ለመቀባት ሬዲ ነው። ቆዳችን ወዛማ እንዲሆን፣ የተሸበሸበ ቆዳ እንዳይኖረን፣ ብጉር ካለ ያነሳን። ሙዝ ደግሞ በጣም ጠቃሚ ነው ለቆዳችን። አስቡት እናንተ እራሱ ለውጡን አስቡት። ይሄው አሁን መቀባት እንችላለን ማለት ነው። እንግዲህ ይሄን ይመስላል የሰራሁት ማለት ነው። ጎልድ የሆነ ማስክ ነው የተሰራላችሁ። መቀባት ብቻ ነው ከእናንተ የሚጠበቀው። አይደፋም በነገራችን ላይ ኦኬ። እንዳይበላሽ ብዙ ነገር ውስጡ ስላለ፣ ሙዝ በነገራችን ላይ ሙዝ አንድ ቀን ብቻ ነው የሚቆየው የሚቆየው ስለሚጠቁር። ዛሬ ግን እንዳይበላሽ አድርጌ ስለሰራው ብዙ ነገር የጨመርኩት እንዳይበላሽ ያደርገዋል። አትድፉት። እስከሚያልቅ ተቀቡት። ሶስት ቀን ምናምን ማቆየት ትችላላችሁ። እሺ እኔም እንደዛው ስለማድረግ ማለት ነው። በጣም ቆዳን ያጠራል። ቆዳችሁ ላይ ብጉር ካለ ይጠፋል። የጸዳ ከለር ይኖራችኋል። ቆዳችሁ እንዳይሸበሸብ ይረዳችኋል። ብቻ ቆይ ብዙ ጥቅም አለው፣ ብዙ ጥቅም አለው። አይናችሁ ስር እየጠቆረ ካለ ትልቁ ነገር በጣም ውበት ይኖረዋል። ፊታችሁ ወዛማና የጸዳ የጠራ ከለር ይኖራቸዋል ማለት ነው። በዛ ላርገው ሲደ በተለይ እዚህ ጋርና አይናችን አካባቢ ያበሻ እኛ ያበሾች ከለር ዥንጉርጉር ነው። ስለዚህ አንድ አይነት ከለር እንዲሆን ይረዳና እዚህ ጋር ያለውን ጥቁር ያጠፋልናል ማለት ነው። እንግዲህ የህንድ እንስቶች ኢሲያዎች በአጠቃላይ ጃፓኖች በጣም ይጠቀማሉ። እድሜያቸውን እራሱ መለየት አንችልም እኮ አያችሁ አይደል? የልጅ ልጅ ልጅ አይተው ሰላሳ ምናምን አመት ነው የምንሰጣቸው እነሱ ግን ስልሳ ሰባ አመታቸው ነው። ለምን? ኦርጋኒክ የሆነ ነገር ይጠቀማሉ። ኬሚካል አያስነኩም፣ ፊታቸውንም ሆነ ፀጉራቸውንም ማለት ነው። በሚቀጥለው ቪዲዮ ሽበታችንን እንዴት እንደ ትሪት እንደምናደርግ በጣም ጥረት እያደረግኩኝ ነው እየቀመምኩላችሁ ነው ቪዲዮ የሚገርም ቪዲዮ እሰራላችኋለሁ። ከዚህ በፊት ቃል ገብቼላችኋለሁ፣ ቲክቶክ ላይ ጊዜ በማጣት ነው። የሚገርም ቪዲዮ እሰራላችኋለሁ። ሽበት ዳግም ወደ እናንተ እንዳይመጣ ማለት ሽበት የሌላችሁ ሽበት እንዳይወጣባችሁ ፕሮቴክት የምታደርጉበትን እሰራላችኋለሁ። ሽበት ያለብን ደግሞ በምን መልኩ እንደሚቀንስ እሰራላችኋለሁ። እሱ ነው በሁለተኛው ፓርት ቁጭ አድርጉት። አሁን ሲደርቅ ከሃያ አምስት ደቂቃ በኋላ ተመልሼ እመጣለሁ። ጠብቁኝ ለመናገር ያጥረኛል እንዴት ቆዳዬን ወጥሮ እንደያዘው መናገር አልችልም። ስ ታዲያ የህንድ አርቲስቶች ወደው አይደለም ይሄንን የሚቀቡት፣ በጣም ነው በቦቶክስ የሚያደርጋችሁ ትጅሚል በሉት እኮ አንቲ ኤጀንት ነው በቃ። ይሄ ቆዳችሁ እንዳያረጅ እንዳይሸበሸም፣ ገና ካሁኑ ውስጡን እንዴት ምጥጥ ነው የሚያደርገው ቆዳዬ የመጠጠው ሳይንስ ይ እንዴት እንደጸዳበስ በጣም አሪፍ ነው። ታጥቤ ልምጣ። አብረና ያለው ማየት ማመን ነው፣ ማየት ማመን ነው። እዩት እንዴት እንዳጸዳው ቆዳዬን። ዋው ዋው ዋው! በጣም ወድጄዋለሁ። እዩት እንዴት እንዳሳመረው፣ አያችሁት? በስማ የሚገርም ለውጥ ነው የሚሰጣችሁ ታዲያ አርቲስት በሉ ነው እኮ በቃ አርቲስት ሆነ። ይሁት እንዴት እንደሚያሳምር ወደው አይደለም ህንዶች ይሄንን የሚጠቀሙት። ደጋግማችሁ ስትጠቀሙት ደግሞ የሚገርም ለውጥ አንገታችሁ ድረስ ተጠቀሙ። በነገራችን ላይ እኔ ከትንሽ ስለሚቀዘቀዝ ነው እንጂ አንገት ድረስ ቀባ፣ ሞስቸራይዝ አድርጉት። እኔ እችኛ በፊት ጠቀማ አልነበረ ሰን ስክሪን ነው የምጠቀመው። ከዚህ በፊትም ነገራችኋለሁ። ያኛውን ስጨርስ እችኛውም አለችኝ፣ እንደ ሪዘርቭ የገዛኋት ማለት ነው ከዛ ሰንስክሪን እንደዚህ ቆዳችሁ ቀባላችሁ ሞይስቸራይዝ ታደርጋላችሁ ማለት ነው። ሰንስክሪን ከሌላችሁ የሚስማማችሁን ኦሊቫ ኦይል፣ ኮኮናት ኦይል የፊት አለ ተጠቀሙ። ከምንም በላይ እዚህ ጋ የበለዘ ከለር አይኖርም። ማዲያት አያጠቃችሁም። ጥቋቁር ነገርን ያጠፋ፣ የጸዳ ከለር ይኖራችኋል። ይኸውት እንግዲህ ይሄ ነው። በጣም ነው የሚያምረው ይሄን ይመስላል። ሞይስቸራይዝ አድርጉ። የዛሬ ቪዲዮን እዚህ ላይ አበቃለሁ። አስተያየታችሁን እፈልጋለሁ። በጣም ወድጄዋለሁ፣ ከምነግራችሁ በላይ ማለት ነው። በጣም ወድጄዋለሁ። በጣም ነው የሚያምረው። ነገ እንግዲህ በአዲስ ቪዲዮ ተመልሼ እስከምመጣ በያላችሁበት በሰላማችሁ ብዝትይባል። ሀገራችን ኢትዮጵያን ሰላሙን ያርግልን፣ ፍቅሩን ያብዛልን። እንደተለመደው ቤተሰብ ሰብስክራይብ አርጉ በ2026 መቶ ሺህ መግባት አለብኝ። እንግዲህ ይሄን ቻሌንጅ ሁላችሁም ተቀላቀሉና ተባበሩኝ እላለሁ። በተረፈ ስለተከታተላችሁኝ አመሰግናለሁ።